እንደተወንጫፊ ሮኬት ወደ ላይ ነጥሮ ዘሎ የወጣው ተጫዋች እሱ ነው። በቁመት ከሌሎቹ ጋር የምናነጻጽረው ከሆነ ያን ያክል ረጅም የምንለው ተጫዋች አይደለም፣ ግን እንዲህ አይነት ዝላዮችን ማድረግ የተለየ ተሰጦ ይጠይቃል እና በዝላይ ላይ ሌላ አቅም ሌላ ኳሊቲ እንዳለው ደግሞ ለኢትዮጵያ ብሔራዊ ቡድን አስመልክቷል። የዘለሉት በቁጥር የበዙ የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው እና ኳሱን በሚገባ ቦታ ለታለመለስ ሰው ነው የተጣለው። አብዛኞቹ ተጫዋቾች በኋላ ስለነበሩ የሶማሊያ ተከላካዮች ትኩረታቸው በኋላ ሩቅ ቋሚ ላይ የነበሩ ተጫዋቾችን መቆጣጠር ላይ ነበረ። ግን ዳዊት በግሩም ሁኔታ ጎል አስቆጥሯል። ሌላ ኳስ ቅጣት ምት የኢትዮጵያ ብሔራዊ ቡድን አግኝቷል። የሶማሊያ ብሔራዊ ቡድን አስቀድሞ ጎል ያስቆጥራል። ከዚህ አስቀድሞ በነበሩ ሁለት ጨዋታዎችም ጎል ካስቆጠረ በኋላ ተቆጥሮበት በአቻ ውጤት ነው ያጠናቀቀው። ዛሬም የኢትዮጵያ ብሔራዊ ቡድን የአቻነት ጎል በዳዊት ካሳው አማካይነት አስቆጥሯል። ያደረጋቸው ሶስቱም ጨዋታዎች ላይ ጎል አስቆጠረ ማለት ነው። በጣም የሚደንቅ ተጫዋች ነው። ዘላለም በሚያስገርም ሁኔታ ሰለሞን ከዛሬ ከሌሎቹ የቡድን አጋሮቹ ተለይቶ ነበር። ረዣዥም ኳሶች ነበሩ ሲላኩለት የነበረው እነዚህን ኳሶች መቆጣጠር አልቻለም ነበረ። ሌላኛው አጋጣሚ ከቆሙ ኳሶች መጠቀም ነው። ያንንም ማድረግ ችሏል እና በጣም የሚያስደንቅ ነው። ሌላ ኳስ አውር ኑር መሐመድ፣ ኤፌሶን፣ አቤኔዘር፣ አዎ ከግብ ክልሉ